የውጊያው ትኩሳት ምን ያክል ነው? እስቲ ምን ያክል ይለበልበናል፣ ምን ያክል ያቃጥለናል ብንገባ የሚለውን ነገር ትንሽ እግራቸውን ሰደድ አድርገው፣ ከዛ በኋላ ትኩሳቱ በጣም ከፍተኛ መሆኑን ሲያውቁ ተመልሰው ወደ ትግራይ ወይም ወደ ቀበሌያቸው ተመልሰ። ሻዕቢያ ዋናው ነው፣ በዚህ ጽምዶ ዋናው ሻዕቢያ ነው። ሁለተኛ ክፋንዶ ጋር ተጻምዷል። እንደዚህ ኃይል ኃይሎችን ተጠቅሜ አራት ኪሎ እመለሳለሁ፣ ካልሆነ ደግሞ ትግራይ ገንጥዬ የራሴ አገር እኔ የምቆጣጠረው ስቴት ወይ ሀገረ መንግስት ይኖረኛል፣ ብሎ ያስባል። እንግዲህ ሻዕቢያና ህወሃት እርስ በርስ መታኮስ ከጀመሩ ፋኖ እርስ በርሳቸው የጎንደር የጎጃም ወሎ እየተባሉ ፋኖች እርስ በርሳቸው እየተጋደሉ ነው። በዛ ላይ በሸኔም በፋኖም ላይ መከላከያ ሰራዊት እየወሰደ ያለው እርምጃ አለ። ጽምዶ የሚባለው ቡድን አሁን አለ ወይ ካላችሁ፣ የለም። እንደ ጽምዶ ፈጥረን የኢትዮጵያ መንግስት እንወጋለን የሚሉት ማነው? ፋኖንና ሸኔን እየጋለብን የኢትዮጵያ መንግስት ስልጣን እንቆጣጠራለን ያሉት እነዛ አህያ ጋላቢዎች እርስ በርሳቸው እየተጋደሉ ሲታኮሱ አጇ እና ትላንት ከትላንት ወዲያ አደባባይ የወጡት የህወሃት ታጣቂዎች ምንድን ነው ያሉት? እኛ የምንኖርበት እንጂ የምንቀበርበት መሬት አንፈልግም የሚል መፈክር ይዘው አደባባይ ወጡ። They we ማን ስለሆን ካንተ ፌደራል መንግስቱ አንተ ያቀረብኩን ጥያቄ ይቀበላል። ህወሃት የሚባል ህጋዊ ፓርቲ የለም። እውቅናው ህጋዊነቱ በምርጫ ቦርድ በኩል ተነስቷል። ስለዚህ በሽብር እየተንቀሳቀሰ ካለ አሸባሪ ቡድን ጋር የፌዴራል መንግስት እንዲነጋገር የሚያስገድደው ምንም አይነት ምክንያት የለም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾወርቅ አሰፋ ከመሆን መልቲሚዲያ። ሚዲያ?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 ህወሀት ቲዲኤፍ እና ጽምዶ በመካከላቸው አዳዲስ የተገኙ ወይም ደግሞ የተከሰቱ ሁኔታዎች አሉ። በዚህ ሁለት ሶስት ቀናት ውስጥ ማለት ነው። ህወሀት በሚባለው ማለትም በምርጫ ቦርድ በኩል ህጋዊነቱ ተነጥቆ በህገወጥነት እየተንቀሳቀሰ ያለው ህወሀት የሚባለውን ቡድን የሚመራው ደብረጽዮን ገብረ ሚካኤል ወይን ከሚባል የኢትዮ ሚዲያ ጋር ቆይታ አድርጎ ነበረ። እዛ ላይ ያነሳቸው ነጥቦች አሉ። እንግዲህ የደብረጽዮን ቡድን ያው ደብረጽዮን የሚባለው አሸባሪ ሰውዬ የሚመራው ቡድን ሁልጊዜ እና ከሰሳ አምለጦ ያቅም የፕሪቶሪያውን ስምምነት የሚጥሰው እሱ ነው። ሁልጊዜ እንቅፋት የሚሆነው ለዛም እንቅስቃሴ ራሱ ነው። ነገር ግን ተመልሶ ደግሞ መንግስትን ሲወቅስ የምንሰማበት ሁኔታ አለ። እና በፕሪቶራው ስምምነት ላይ ውይይት እንዲደረግ ጥያቄ አቅርቤ፣ ነገር ግን አደራዳሪዎቹ ይህንን ጉዳይ ያቀረብኩትን ጥያቄ ሲቀበሉት፣ ፌዴራል መንግስቱ ግን አሻፍረኝ ብለዋል ሲል ጥያቄ አቅርቧል። ማን ስለሆን ከአንተ ፌዴራል መንግስቱ አንተ ያቀረብኩን ጥያቄ ይቀበላል። ህወሀት የሚባል ህጋዊ ፓርቲ የለም። እውቅናው ህጋዊነቱ በምርጫ ቦርድ በኩል ተነስቷል። ስለዚህ በሽብር እየተንቀሳቀሰ ካለ አሸባሪ ቡድን ጋር የፌዴራል መንግስት እንዲነጋገር የሚያስገድደው ምንም አይነት ምክንያት የለም። የፕሪቶሪያው ተፈራራሚዎች ከመንግስት ጎን ናቸው ያሉት ታደሰ ወረደ ማነው? ጀነራል ጻድቃን፣ አቶ ጌታቸው ረዳና አቶ አሰፋ ብርሃ ሶስቱ ናቸው የፕሪቶሪያ ተፈራራሚዎች። እነሱ ከህወሀት ከሚባለው አሸባሪ ቡድን ጋር ተነጥለው መውጣታቸው ይታወቃል። ስለዚህ ህወሃትን ወክሎ ማን ነው የሚነጋገረው ከፌዴራል መንግስት ጋር የሚለው ራሱ አጠያያቂ ስለሆነ የፌዴራል መንግስት ይህን ጥያቄ አልቀበልም ማለቱ ትክክል ነው። ጥያቄው ማቅረቡ በራሱ የህወሃት እብደት ካልሆነ በስተቀር ሊደረግ ሊሆን የሚችል ጉዳይም አልነበረም። እና ምን ይላል ሲቀጥል፣ ይሄ ሰውዬ የፌዴራል መንግስት በተፈናቃዮች ስም አዲስ አበባን ጨምሮ ከተለያዩ አካባቢዎች ሰዎችን በማጓጓዝ ወደ አካባቢው ለመውሰድ እንቅስቃሴ ጀምሯል ይላል የፌዴራል መንግስቱ እዛ መጠለያ ውስጥ ያሉ ተፈናቃዮችን ህወሃት አልመልስም ስላለ ማለት ነው ስላለ ከሌላ ቦታ ተፈናቃዮች እንደመጡ አድርጎ ወስዶ ወደ ወልቃየት ምናምን አካባቢ ወስዶ ሊያሰፍር እንቅስቃሴ ይጀምረዋል። ይቺ ደግሞ አዲስ የክስ መንገድ ማለት ነው እየወሰደ ያለው እና ከዚሁ ከተፈናቃዮች ጋር ተያይዞ በስፍራው ያሉ ታጣቂዎች ይላል ማለት እንግዲህ እነ ኮሎኔል ደመቀ የሚመሩት የወልቃየት ጠገዴ ወይም ደግሞ የተከዜ ዘብ የሚባለው ማለት ነው እዛ ያሉ ታጣቂዎች ከአካባቢው ካልወጡ በስተቀር ተፈናቃዮች አይመለሱም ይላል። ተፈናቃዮች ብቻ ናቸው አሁን የቀሩት ካርታ መደራደሪያ ወይም ደግሞ እንደ ፖለቲካ መጫወቻ ካርታ እየቀለደ ያለው በሰው ህይወት ላይ እየቀለደ ያለው እነዚህን ተፈናቃዮች ይዞ ነው። ተፈናቃዮቹ ግን አምስት ዓመት ሙሉ በላስቲክ መጠለያ ውስጥ ተቀምጠው ልጆቻቸውን ሁሉ ጅብ እየወሰደባቸው በስቃይና በሐዘን ውስጥ ያሉ ተፈናቃዮች ናቸው። እነዚህን ተፈናቃዮች በማስያዣነት ይዞ አሁንም እዛ ያለው ታጣቂ ካልወጣ በስተቀር ተፈናቃዮች አይመለሱም ይላል ከዚህ በፊት የትግራይ የምዕራብ ትግራይ አስተዳደር ተመልሶ ወደ ወልቃይት ካልገባ በስተቀር ተፈናቃይ አይመለስም ነበር የሚለው አሁን የምዕራብ ትግራይ አስተዳደር ተመልሶ ይግባ የሚለውን ነገር ትቶ ምንድነው እያወራ ያለው እዛ ያሉት ታጣቂዎች ይውጡ ወዴት ይውጡ ከሀገራቸው እነ ኮሎኔል ደመቀ ወዴት ይሄዱ እንዴ እዛ ያለው ታጣቂ ኮ አሸባሪው የህወሃት ቡድን በወልቃይት ጠገዴ ህዝብ ላይ የፈጸመውን ግፍና በደል የፈጸመውን ጄኖሳይድ በማይካድራ ህዝብ ላይ ያጠፋውን ጥፋት ሁሉ ይቅር ብለው ከዚህ በኋላ ስለ ኢትዮጵያዊነት ይለፍ ብለው ትተው በአካባቢያችን እንኑር፣ እውቅናችን፣ ማንነታችን አትንፈጉን እንጂ ከትግራይ ህዝብ ጋር ጸብ የለንም፣ የተፈናቀሉትን የሚምጡ ወንድሞቻችን እህቶቻችን ናቸው አብረን እንኖራለን እያሉ ይህን እያለ ያለ እነ ደብረ ጽዮን እነጌታቸው አሰፋ ህወሀት በአጠቃላይ ለ27 ዓመት በወልቃይት ህዝብ ላይ የፈጸመውን ግፍና በደል ይቅር ብለው በራሳቸው ሀገር በራሳቸው ከተማ ላይ የተቀመጡ ሰዎች ወዴት ይሄዱ እና ለዚህ ጥያቄ መልስ ማቅረብ የማይችል አሸባሪ የሆነው የደብረጽዮን ቡድን በዚህ ደረጃ እየቃዠ እየቀዠበ ያለበት ሁኔታ ነው ያለው። ሲቀጥል አሁን ደብረጽዮን ዝም ብሎ አለሁ ለማለት ያክል ዝም ብሎ ያወራል እንጂ አሁን በትግራይ ሰማይ ስር ወይም ህወሃት የሚባለውን ይህን ህገ ወጥ የሆነውን ቡድን የሚመሩት የሚዘውሩት ወይም በትግራይ ውስጥ እየተከናወነ ያለውን ፖለቲካዊ፣ ወታደራዊ ሁኔታ እየዘወሩት እና እየመሩ ያሉት ባህላዊ ጀነራሎቹ ናቸው እንጂ ደብረ ጽዮን እና ሞንጆሪ ነው ተሰሚነታቸው እየቀነሰ የሚያዳምጣቸው እየጠፋ መምጣቱን አንዳንድ መረጃዎች እየሰማ እንገኛለን። ኢሳያስ አፈወርቂ በቀጥታ እነ ደብረ ጽዮንን እያዘዘ እንደነበር ወይም የሱን ትእዛዝ እያስፈጸመው እንደነበር ሰምተናል። አሁን ደግሞ ከነ ደብረ ጽዮን ጋር ብቻ ሳይሆን ኢሳያስ ወይም ሻዕቢያ ቀጥታ ግንኙነቱ ከወታደራዊ አዛዦቹ ጋር ነው፣ ከባህላዊ ጀነራሎቹ ከነ መግቤ ጋር ማለት ነው። ስለዚህ እየዘወሩት ያሉት ትግራይን የትግራይን ክልል ፖለቲካ የሚጫወቱት እነሱ ከሆኑ ምን ተፈጠረ? ሰሞኑ ምን አዲስ ነገር አለ? የሚል ነገር ስናነሳ ከሰሞኑ የሆነ ብረት፣ የወዳደቀ ብረት ምናምን አቃጥለው የተቃጠለ ብረት ምናምን ሰብስበው የፌዴራል መንግስት የላከውን ድሮን መታን እያሉ ሲያላግጡ ነበር። የህወሃት ቀልድ እኮ አያልቅም። ህወሃት እስካልጠፋ ድረስ እንደዚህ አይነት በሀገርና በህዝብ ላይ እያላገጡ የሚኖሩ ሰዎች ይኖራሉ። በቃ እድሜ ልካቸውን ለራሳቸው የሚያወሩትን ውሸት ተቀብለው እውነት ነው ብለው አምነው የሚኖሩ ሰዎች ስለሆኑ አሁን የፌዴራል መንግስትን ድሮን መታን ብለው የወደቀ ብረት ቀርጾ ሲያስተላልፉ ነበር። ዛሬ ከዛ ሲቀጥል ግን የቲዲኤፍ አመራሮች በህወሃት ስር ያለው ወይም ባህላዊ ጀነራሎች የሚመሩት ታማኝ የሚሉት እነሱ የራሳቸው ታጣቂ ባለፈው በአፋር ክልል በኩል ሻዕቢያና ህወሃት አንድ ላይ ሆነው አጥቅተው አፋር ክልል ገብተው ተመተው ከተመለሱ በኋላ ያኔ የሞከሩት ነገር ምንድን ነው? የጦርነቱ ትኩሳት የውጊያው ትኩሳት ምን ያክል ነው? እስቲ ምን ያክል ይለበልበናል፣ ምን ያክል ያቃጥለናል፣ ብንገባ የሚለውን ነገር ትንሽ እግራቸውን ሰደድ አድርገው ከዛ በኋላ ትኩሳቱ በጣም ከፍተኛ መሆኑን ሲያውቁ ተመልሰው ወደ ትግራይ ወይም ወደ ቀበሌያቸው ተመልሰዋል። ይሄ አፋር ክልል ገብቶ ተመቶ የወጣው የቲዲኤፍ ታጣቂ ትኩሳቱን ቀምሶ ተቃጥሎ ከወጣ በኋላ አሁን ደግሞ ያ እንዳይበቃው በታጣቂዎቹ መካከል በራሱ ከዚህ በኋላ መሬት እንሰጣችኋለን የሚል ሽወዳ ነበር። አሁን በታጣቂዎቹ ታጣቂዎቹን ለማታለል መሬት እየሸነሸኑ ሰባ ካሬ ሰማንያ ካሬ መቶ ካሬ እየሰጡ ነበር፣ ለታጣቂዎቹ እንሰጣለን ብለው ቃል ገብተው ነበር። እና ትላንት ከትላንት ወደ አደባባይ የወጡት የህወሃት ታጣቂዎች ምንድነው ያሉት? እኛ የምንኖርበት እንጂ የምንቀበርበት መሬት አንፈልግም የሚል መፈክር ይዘው አደባባይ ወጥተዋል።

ከዚህ በኋላ ለእናንተ የሚሞት ለህወሃት የሚሞት ወይም ደግሞ ለእናንተ ስልጣን ማስጠበቂያ መስዋዕት የሚሆን እንደ ፊዳ እንደ ፊዳ የሚቀርብ የትግራይ ልጅ የለም። ቁርጡ ነው፣ ወቁት ብለው አደባባይ ወጥተዋል የትግራይ ታጣቂዎች። ኦኬ፣ ደብረ ጽዮንም በዛ ደረጃ እየቃዠ ከሆነ ታጣቂዎቹ በዚህ ልክ ከባህላዊ ጀነራሎቹ አመራርና የእዝ ሰንሰለት ውጪ እያፈነገጡ ከሆነ አሁን ምንድነው የቀረው፣ ህውሃት ወይም እነ ደብረጽዮን መካከል የቀረው ምንድነው ካላችሁ፣ ጽምዶ የሚሉት አደረጃጀት ነው። ጽምዶ የሚሉት አደረጃጀት ማንከማ ጋር ነው የተጣመደው የሚለውን ነገር ለማስታወስ ያክል፣ የመጀመሪያው ጋላቢው ወይም ደሞ ልጓሙን የያዘው ሻዕቢያ ከዛ ፈረሱ ህውሃት ነው፣ አህዮቹ ደግሞ ፋኖ ፋኖና ሸኔ የምትሏቸው አሸባሪዎች ናቸው። ይህንን ካላመናችሁ አቶ ገብሩ አስራት በዚሁ ጉዳይ የህወሃት ማዕከላዊ ኮሚቴ አባል የነበሩትና መስራች የነበሩት የህወሃት ስለ ጽምዶ ምንነት የሚናገሩትን ልጋብዛችሁና ተመልሰው ይመጣሉ። ፍላጎታቸው ምንም ሌላ ዓላማ የለውም የኢትዮጵያን የመዳከም የማፍረስ ስራ ነው። ይሄ ነው ጽምዶ አሁን ምንም ምንም ሌላ ፋይዳ የለውም። ምክንያቱም በግልጽ ነው የሚናገሩ ከነሱ የበለጠ ኃይል እዚህ አካባቢ ኖት፣ ኢትዮጵያ ብቻ፣ ምስራቅ አፍሪካ አካባቢ እነሱ የበላይ እነሱ የአካባቢው ሄኒክ ፎርስ ሆነው እንዲወጡ ነው ፍላጎታቸው። ከዛም የሚያገኙትን ጥቅም ዝርፊያው ሁሉ እንዳሻቸው እንዲሄዱበት ነው የሚፈልጉ እና ስለዚህ ይሄ እንግዲህ የሚያሳካው ብቻው ማሳካት እንደማይችል አሁን ገብቶታል። ብቻው አያሳካውም። ስለዚህ ምንድን ነው ያደረገው? ይሄን ለማሳካት ያስችሉናል ከሚላቸው ሀይሎች ጋር መጻመድ ወይ መጣመር ነው የፈለገው እና ሻዕቢያ ዋናው ነው። በዚህ ጽምዶ ዋናው ሻዕቢያ ነው። ሁለተኛ ከፋኖ ጋር ተጻምዷል እንደዚህ እነዚህ ሀይሎችን ተጠቅሜ አራት ኪሎ እመለሳለሁ፣ ካልሆነ ደግሞ ትግራይ ገንጥዬ የራሴ አገር እኔ የሚቆጣጠረው ስቴት ወይ አገረ መንግስት ይኖረኛል ብሎ ያስባል። አቶ ገብረዋ አስራት የሚሉትን እንደሰማችኋቸው፣ ጸምዶ ማለት ሻዕቢያ፣ ህወሀት፣ ፋኖና ሸኔ ሌላም አሸባሪ ቡድን ካለ ሌላም መጥቶ ሊጣመድ ይችላል። ችግር የለባቸው የሚያስ ነገር ግን ዋናው አላማው ምንድን ነው አሉ ዋናው አላማው ተዋደው ተስማምተው አንድ አይነት የፖለቲካ አይዲዮሎጂ ወይም ርዕዮተ ዓለም ኖሯቸው ሳይሆን የጠላቴ ጠላት ወዳጄ ነው በሚል አንድ ላይ የመጡ ነገር ግን ምንም አይነት አንድ የሚያደርግ ነገር የሌላቸው አላማቸው አንድና አንድ ኢትዮጵያን ማፍረስ ማዳከምና መበታተን የሆነ አካላት ናቸው ይሉናል። እንግዲህ እሳቸውን ማመን ያልፈለገ ሰው ከዚህ የተሻለ ማስረጃ ማቅረብ አንችልም፣ ስለ ጽምዶ ምንነት ማለት ነው። ኦኬ ይሄ ከሆነ የተጣመዱት አካላት እነዚህ ከሆኑ ፋኖ የሚባለው አሸባሪ ቡድን በጣም በተደራጀ ኮማንዶች፣ በጣም ልዩ ስልጠና የወሰዱ ኮማንዶች አማራ ክልል ገብተው ይህን አሸባሪ ቡድን የገባበት ጉድጓድ ውስጥ ሁሉ እየገቡ እንደ አይጥ ከየጉድጓዱ እያወጡ እየደመሰሱ እያጠፉ፣ እጅ የሚሰጠው እየሰጠ የሚማረከው እየተማረከ የሚደመሰሰው እየተደመሰሰ ያለበት ሁኔታ ነው ያለው። በዛሬው ዕለት መከላከያ ሰራዊት መግለጫ አውጥቶ ነበር። በአማራ ክልል በተለይም በጎጃም አካባቢዎች እየተወሰደ ያለውን የዚህን የመከላከያ ሰራዊት እርምጃ አስመልክቶ መግለጫ ሰጥተዋል። የአካባቢውን እዝ የሚመሩት ኮሎኔል ናቸው ኃላፊው ምንድን ነው ያሉት? የተደመሰሰ ሀያ ሰባት የጽንፈኛ አካል እርምጃ ተወስዶበታል አሉ። ሀያ ሰባት የአሸባሪው ቡድን መሪዎችና ታጣቂዎች ተደምስሰዋል። የቆሰሉ ስምንት የአሸባሪ ቡድን ታጣቂዎች ተይዘዋል ወይም ደግሞ ቆስለው ተይዘዋል። ከቆሰሉትና ከተደመሰሱት ውጪ ደግሞ ወደ ስልሳ አንድ የሚሆኑ ዋና ዋና የአሸባሪ ቡድን አመራሮችን ጨምሮ ስልሳ አንድ የአሸባሪ ቡድን አባላትና አመራሮች ተማርከው በቁጥጥር ስር ውለዋል። በጣም ብዛት ያላቸው የጦር መሳሪያዎች በመከላከያ ሰራዊት መማረኩንና በቁጥጥር ስር መዋሉን መግለጫ ሰጥተዋል ይህ በፋኖ ላይ እየተወሰደ ያለው እርምጃ እንዳለ ሆኖ በትላንትናው ለሊት ደግሞ በባድመ ግንባር ሁለተኛው የጽምዶ ቡድን እርስ በርሱ ሲጋደልና ሲታኮስ ማደሩን የሰማንበት አስገራሚ መረጃም ደርሶናል። በባድመ በኩል የህወሃትና ተጣምደን ጽምዶ ፈጥረን የኢትዮጵያ መንግስት እንወጋለን የሚሉት ማነው? ፋኖንና ሸኔን እየጋለብን የኢትዮጵያ መንግስት ስልጣን እንቆጣጠራለን ያሉት እነዛ አህያ ጋላቢዎች እርስ በርሳቸው እየተጋደሉ ሲታኮሱ አድረዋል። በቅርቡ በዛሬው ዕለት የወጣው በትግራይ ክልል ላይ በተለይም ደግሞ በባድማ አካባቢ የነበረው እንቅስቃሴ በጣም ከባድ እንደሆነና የሻዕቢያ እና የህወሃት ታጣቂዎች እርስ በርሳቸው እየተጋደሉ ያሉበት ሁኔታ ነበር የነበረው። በምን ምክንያት ነው የተነሳው? ይሄ ምንድን ነው ግጭቱን ያስነሳው? የሚለውን ጉዳይ ለማጣራት ጥረት አድርገን ነበር። እስካሁን ግን ተጨባጭ የሆነ ያገኘነው መረጃ የለም። ተኩስ እንደነበረ በሁለቱ መካከል ግን ከፍተኛ የሆነ የተኩስ ልውውጥ እንደነበር እና በጣም ብዙ ታጣቂዎች ከሁለቱም ወገን መሰዋታቸውን ወይም ደግሞ መሞታቸውን የሰማንበት መረጃ አለ። እንግዲህ ሻዕቢያና ህወሃት እርስ በርስ መታኮስ ከጀመሩ ፋኖ እርስ በርሳቸው የጎንደር የጎጃም ወሎ እየተባሉ ፋኖች እርስ በርሳቸው እየተጋደሉ ነው። በዛ ላይ በሸኔም በፋኖም ላይ መከላከያ ሰራዊት እየወሰደ ያለው እርምጃ አለ። ጽምዶ የሚባለው ቡድን አሁን አለ ወይ ካላችሁ፣ የለም ወደ ሞት አፋፍ ላይ እየወረደ እየተቃረበ ወደ መቃብሩ ለመግባት እየተቃረበ ያለ ቡድን ነው። ይህን አስመልክቶ አቶ ጌታቸው ረዳ በትላንትናው ዕለት ከአንድ ሚዲያ ጋር ለንደን ከተማ ውስጥ ሆነው ለንደን ሆነው የሰጡት አንድ መግለጫ ነበረ። ሙሉ ኢንተርቪውን አልተከታተልኩትም። ነገር ግን ማስታወቂያውን እንደሰማሁት ሻአቢያና የኢትዮጵያ መንግስት ጦርነት አይገጥምም ብለዋል፣ እዛ ኢንተርቪው ላይ። ለምን ይህንን አሉ? ምን አይተው ምን ተፈጥሮ ምን አዲስ የሆነ ነገር አለ ካላችሁ አሁን በሻዕቢያ እና በህወሃት መካከል ትላንት ባድመ ላይ ከፍተኛ የሆነ የተኩስ ልውውጥ ነበር ያልኳችሁ፣ ይህንን አንዱ የሚያረጋግጥ ነው። ከዛ ሲቀጥል ፌዴራል መንግስት እርስ በርሳቸው እያባላ እርስ በርሳቸው እንዲጠፋፉ እያደረገ ያለበት ወይም እየሄደ ያለበት ስትራቴጂ ህወሃትም በገሃድ ለትግራይ ህዝብ ማንነቱ አሸባሪነቱ የትግራይን ህዝብ ለማጥፋት እንደመጣ ማንነቱ ተገልጦ ለትግራይ ህዝብ ማሳየት የቻለው የፕሪቶሪያው ስምምነት እንደመሆኑ መጠን ከዛው ጋር ተያይዞ ነገሮች በራሳቸው ጊዜ እየጠሩ ወይም ደግሞ ራሳቸው እየተገለጡ እንዲሄድ እያደረገ ያለበትን ሁኔታ ስንመለከት አንድ የህወሀት አሸባሪ የህወሀት አፈቀላቂ የነበረ በጦርነቱ ሰሞን በጣም ብዙ መረጃዎችን እያወጣ የፌዴራል መንግስትን ሲከስ፣ ህወሀትን ሲደግፍ፣ ለህወሀት ድምፅ ሆኖ ብዙ መረጃዎችን እያወጣ ሲናገር የነበረ አሌክስ ደዋል የሚባል የህወሀት ቅልብና ተከፋይ ሎቢስት አለ። ስለዚህ እሱ ሰውዬ በጽምዶ ጉዳይ አስመልክቶ አንድ የሰጠው መግለጫ አለ። ትላንትና ከአንድ ምን ከሚባል ዩቱብ ቻናል ጋር ነው፣ ስሙ ጠፋኝ የሚዲያው ነገር። ግን እዛ ሚዲያ ላይ ቀርቦ አሌክስ ደዋል ስለ ጽምዶ እና ስለ ህወሃትና ስለ ኤርትራ ስለ ሻዕቢያ ትብብር የተናገረውን ልጋብዛችሁ እና ተመልሽ ይመጣል

ይሄ ያያችሁት ሰው እንግዲህ ከህወሃት በላይ ለህወሃት የሚቆረቆር ከደብረ ጽዮን ከመለስ ዜናዊ ከአቦይ ስብሃት በላይ ከነ ዳንኤል ብርሃኔ በላይ ከህወሃት አክቲቪስቶች ማለት ነው ከነሱ በላይ የህወሃትን አጀንዳ ይዞ ሲያራግብ የነበረ እጅግ በጣም ከፍ አጥንቱ ድረስ የህወሃት ፍቅር ያለበት ሰው ነው እና ይሄ ሰውየ ምንድን የሚለው ጽምዶ የሚባለው አደረጃጀት ወይም ደግሞ በሻዕቢያና በህወሃት መካከል እንፈጥራለን የሚሉት ትብብር ለህወሃት መጥፊያው ነው ይላል። ይሄን እኛ አይደለን የምንለው፣ የህወሃት ቀንደኛ ደጋፊና የፖለቲካ አናሊስት የሆነው ደጋፊ ቀንደኛ አክቲቪስት የሆነው አሌክስ ደዋል ነው። ፕሮፌሰር ነው ሰውየው። ወርልድ ፒስ ፋውንዴሽን የሚባል ድርጅት አለው። የዛ ኤክዚክዩቲቭ ዳይሬክተር ነው ሰውየው እና ይሄ ሰውዬ መጨረሻ ላይ ምንድነው የሚለው እነዚህ ሰዎች አሁን በህወሃትና ህወሃት ከሻእቢያ ጋር ትብብር አደርጋለሁ ብሎ ቢሄድ መጥፋቱን እየነገር ነው። እንደሚጠፋ እያወቀ ሂዶ ጦርነት ቢጀምር ከሻእቢያ ጋር ህወሃት ተባብሮ ጥንዶ የሚሉትን ፈጥሮ ከፌደራል መንግስት ጋር ውጊያ ቢጀምር በኮብራ እባብና በጥንቸል መካከል ያለ ግንኙነት ነው የሚሆነው ይላል። ኮብራ እባብና ጥንቸል ሲገናኙ ማን ማንን እንደሚወጥ ምንም የሚያጠያይቅ ጉዳይ አደለም። ከሻእቢያ ጋር ህወሃት ተባብሮ ጥምዶ የሚሉትን ፈጥሮ ከፌዴራል መንግስት ጋር ውጊያ ቢጀምር ወደ በኮብራ እባብና በጥንቸል መካከል ያለ ግንኙነት ነው የሚሆነው ይላል። ኮብራ እባብ እና ጥንቸል ሲገናኙ ማን ማንን እንደሚውጥ ምንም የሚያጠያይቅ ጉዳይ አደለም። ስለዚህ ህወሃት ይህንን ትብብር ከመፍጠር መቆጠብ አለበት። የራሱን መጥፊያ የራሱን መቀበሪያ ጉድጓድ መቆፈር የለበትም ሲል አሌክስ ደዋል መግለጫ አውጥቷል። እንግዲህ ቅድም እንደነገርኳችሁ ደግሞ አቶ ጌታቸው ረዳ በኢትዮጵያ መንግስትና በሻዕቢያ መካከል ጦርነት አይኖርም፣ ሻዕቢያ እና ፌዴራል መንግስት ወደ ጦርነት አይገቡም ብለዋል። ለምን ይህን አሉ? አሁን በሻዕቢያና በህወሃት መካከል ባድመ ላይ የነበረው ጦርነት ከዚህ ንግግር ጋር ምን ያገናኘዋል? በህወሀቶች ማነው፣ በፋኖ መካከል በእርስ በርስ ያለው የጎንደር የሸዋ የወሎ እየተባሉ እርስ በርሳቸው የሚዋጉትና የሚተላለቁት ጉዳይ ከነዚህ ጉዳዮች ጋር ምን ኔትወርክ አለው? ምን ግንኙነት አለው? የሚለውን የአቶ ጌታቸውን ኢንተርቪው አዳምጠን ሙሉን ከሰማን በኋላ ከምን ተነስተው ይህንን አሉ የሚለውን ሌላ ፕሮግራም ይዘንበት የምንመጣ ዝግጅት ነው የሚሆነው። ለዛሬ የነበረኝ ፕሮግራም የነበሩኝ መረጃዎች እነዚህን ይመስላሉ። ሌሎች አዳዲስ መረጃዎች በሚኖሩበት ሰዓት በቀጥታ ወደ እናንተ ይዤ የምመጣ ነው የሚሆነው። መሆን መልቲ ሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐርቻት እና በሱፐርስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። በፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ለሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሆን። መሆን መልቲ ሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው።